የእሱን ድምፅ ሰማ በቅርብ ያለና ማቆሱ ሉሊት አለቃዋ ያፌት እንደሆነ ስታውቅ ምን የሚሰማት ይመስላችኋል? እንግዲህ ሉሊት አሁን ላይ ከባድ ማስጠንቀቂያ ተሰጥቷታል። አምስት ሚሊዮን ብር የወሰደው ናታን ነው። ስለዚህም አሁን ላይ ናታን ያለበትን ነገር አጣርተሽ ማምጣት አለብሽ ተብላለች። በመቀጠል እንግዲህ ወንጀለኞቹ ተሰብስቦ ፎቷቸው ላይ ምርመራ እየተደረገባቸው ይገኛል ሲገድል ሀረግ ድራማ ላይ ማን አሸናፊ ይመስላችኋል? መጨረሻ ላይ ኤፍራታ ናታን ወይስ ደግሞ ቢኒያም? እኔ ግን ቢኒያም እና ኤፍራታ አሸናፊ ይመስሎኛል። ምክንያቱም እንግዲህ ናታንም በአሁን ሰዓት ወንጀል ውስጥ ገብቷል። ስለዚህ ከቀን ወደ ቀን ምርመራው እየተጠናከረ በሄደ ሰዓት ናታንም ከወንጀለኞቹ መሀል አንዱ ይሆናል ማለት ነው። እንግዲህ በሀገራችን ውስጥ እጽ ማዘዋወር ከባድ ወንጀል ነው እና ናታን ደግሞ እንግዲህ የድርጅቱ ባለቤት እሱ እንደሆነ ነው የተደረገው። እናም ሀረግ ድራማ ዛሬ እንግዲህ ክፍል ዘጠና ስድስት እየጠበቅናቸው ነበረ፣ ነገር ግን አልተለቀቅም። ነገ የሚለቀቅ ይሆናል። ሀረግ ድራማ በጣም ረዥም ፓርቶች ይቀጥላል ማለት ነው። እንደዚህ ባጭር የሚያቆም አይደለም። እንዲሁም ደግሞ አዳዲስ ሰዎችም እየተጨመሩ ያለበት ጊዜ ነው እና ቀረጻ ላይ ስለሆኑ ለዛ ነው ዛሬ ያልተለቀቀው ማለት ነው። ነገ ይመጣሉ። ብቻ ግን ሀረግ ድራማ በአሁን ሰዓት ከቀን ወደ ቀን ልብ አንጠልጣይና አጓጊ ሆኗል። እንግዲህ ኤፍራታም እርጉዝ መሆኗን ለማረጋገጥ ወደ ሆስፒታል ሄዳ ነበረ። ነገር ግን ደግሞ እሱንም ደግሞ ውጤቱ ምን ይሆን የሚለውን ለመስማት በአብዛኛው ተመልካች በጉጉት እየጠበቀ ነው። ነገር ግን ልጁ የማን ነው? እንግዲህ ኤፍራታ የአፌት ጋርም ተኝታይ ተናታል። ነገር ግን ኤፍራታ የአፌት ጋር ተኛች እንጂ ምንም ነገር እያደረጉ አይመስለኝም እና በዚህ ልክ እንደዚህ ልትደሰት የቻለችው ከናታን ጋር ባደረገችው ነገር ነው ብዬ አስባለሁ። እና ኤፍዬ እውነት እርጉዝ ሆና የናታንን ልጅ ልትወልድ ከሆነ በጣም አሪፍ ነው። እና ሀረግ ድራማ እናንተስ ስ እንዴት አያችሁት? እንግዲህ ጦርነቱ እንደቀጠለ ይገኛል። አሁን ላይ ወንጀለኞቹ አንድ ባንድ እስር ቤት የሚገቡ ይሆናሉ። ሲቀጥል እንግዲህ ቢኒያም የጠበቃ እንደመሆኑ መጠን በእርግጠኝነት አሸናፊ ነው የሚሆነው። ኤፍራታ ደግሞ ከፖሊሶቹ ጋር ስለምትሰራ ፖሊሶቹን አንዳንድ ነገር ከነገረቻቸው ነፃ ትወጣለች ማለት ነው። እና ሀረግ ድራማ በጣም ደስ የሚል አጓጊ ልብ አንጠልጣይ እየሆነ መጥቷል። ውድ ቤተሰቦቼ እናንተስ ምን ተሰማችሁ?